ሰላም ጤና ይስጥልኝ። የተከበራችሁ የሶሌዳ ሚዲያ ቤተሰቦቻችን እንዴት አላችሁ? በዚህ ዝግጅት መምህር አምዳ ሀበሻ የተባሉ የትግራይ ተወላጅ ኢትዮጵያዊ አዲስ አበባ ያለው የትግራይ ተወላጅ ኢትዮጵያዊ ለምን በህወሀቶች የማንነት ጥያቄ እንዲፈጠርበት ተደረገ የሚለው ግሩም ሀሳባቸው አጋርተውናል። እኛም ይህንን ድንቅ ጽሁፍ ወደ እናንተ እንደሚከተለው አዘጋጅተን ልናቀርበው ወደናል። ከመጨረሻው ከእኛ ጋር እየተከታተላችሁን እንድትቆዩ እንዲሁም የሶለዳ ሜዲያ ቤት ሰብ መሆን እንደተለመደው ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እንድትከታተሉን ከወዲሁ በአክብሮት እጋብዛለሁ። ጽሁፉ እንዲህ ይጀምራል። የዝምታው ጩኸት፣ ከእሳት ዳር ሆኖ እሳት ማሞቅ የትግራይ ተወላጆች አዲስ አበባ የእንጨት ድስት ወይስ የመከራችን ዘመን? ከህወሓት ጋር ለዘላለም እንኖር ወይ? የኪም ጆንግ ኡን መንፈስ በኢትዮጵያ ውስጥ፣ የትግራይ ተወላጆች ፍርሃት እውነት የታለት? የህወሓት ፕሮፓጋንዳ እንዴት እናውግዘው? ከመምህር አምደ ሀበሻ በአዲስ አበባና በሌሎች የኢትዮጵያ ክፍሎች የሚኖሩ የትግራይ ተወላጆች ለከባድ ፖለቲካዊ ፈተና እንደተጋለጡ ይሰማኛል ይባስ ብሎ ደግሞ በትግራይ ያለው ሁኔታ እጅግ አሳሳቢ መሆኑን እያየን ዝምታን መምረጣችን በእጅጉ ያሳዝናል። ለዚህም ምክንያቶቹ ብዙ ናቸው። የራሳችሁ ምክንያት ልታቀርቡ ትችላላችሁ። ግን የኔ መሬት ላይ ያለው ትዝብ ይህ ነው። አንደኛ፣ የፍርሃት ድባብ ህወሓት ለረጅም ዓመታት የፈጠረው የፍርሃት ድባብ አሁንም ድረስ በብዙዎቻችን ላይ ተጽዕኖ እያሳደረ ነው። ማንኛውም የተቃውሞ እንቅስቃሴ በከፍተኛ ክትትል የሚደረግበት ባንዳ ሸዋ ፈራው፣ የፒፒ ቅጥረኛ ወዘተ የሚል የህወሀት ፕሮፓጋንዳ የሚያዘንብ የሚያሸማቀቅ ተከፋይ ካድሬ ማህበራዊ ሚዲያው ስለተቆጣጠረው በመሆኑም ብዙዎች ዝምታን ይመርጣሉ። የሚገርመኝ የህወሀት ካድሬዎች ቢዝነሳቸው ሸዋ አዲስ አበባ ነው። ከፒፒ ከብልጽግና ከመንግስት ባለስልጣናት የሚሰሩ እነሱ ሆነው ሳለ የእኛ በህጋዊ መንገድ ከፌዴራል መንግስት መስራት ኃጢአት ያደርጉታል። እንደ ሰሜን ኮሪያ ኖርዝ ኮሪያ አንደርዘ ኪም ዳይናስቲ ዜጎች የኪም ጆን በሌለበት ራሱ ህዝቡ ትንፍሽ አይልም። ልክ እንደ ኩባ መሪ ፊደል ካስትሮ ፍርሃት በዜጎቹ ላይ ይለቃል። ልክ እንደ ጆሴፍ ስታሊን ሀገር ህወሃት ፍልስፍናዋ ያፈለቀበት 15 ሚሊዮን ህዝብ የጨረሰ ልዩ ድብቅ ገዳይ ፖሊሲ ሴክሬት ፖሊስ ሲያፈራ እንደ ነበረ። በኤርትራውያን ከሀገራቸው ወጥተው አዲስ አበባ በመላው ኢትዮጵያ መጥተው በህወሀት ጥበቃ ተደርጎላቸው ራሱ ስለ ኢሳይያስ መጥፎ ነገር ከማያውቁት ሰው ትንፍሽ አይሉም። ሁለት ፐርሰንት የሚሆኑ ደግሞ ፈርተው ከዚህ ከኢትዮጵያ ገንዘብ ወደ ሀገራቸው ይልካሉ። ፍርሃት የቁም ሞት ነው። በመጨረሻ የማይናማር ግፍ እስካሁን በዜጎች ያሳደረው ፍርሃት ህዝቡ ከማንም እንዳይሰራ ፓራላይዝ አድርገው በፍርሃት አሰሩት። ማይናማር አንደር ሚሊተሪ ጁንታስ ድሪንግ ፔሪድስ ኦፍ ሚሊተሪ ሩል ዘ ጁንታ ሜንቴን ኮንትሮል ሱሩ ኢንቲሚዴሽን ሰርቬላንስ ኤንድ ሰፕሬሽን ኦፍ ዲሰንት። እና ሌሎችም በአለም ላይ ህዝብ አንድ ፓርቲ አምልኮ ፈርቶ ከሌላ ካልሳይሰራ ቀርቶ በችግር የሚማቅቅ ህዝብ ሆኗል። የትግራይ ህዝብ ሁለተኛ የማንነት ጥያቄ ረቡድኮ ነው። ክፎች የህወሀት መሪዎች ያን ሁሉ ደም ተቃብተው ደም አቃብተውን እያየን ዛሬ ራሳቸው ከፌዴራል መንግስት ጋር ሲሰሩ እያየን ለምን እንፈራለን? ምን ነው ይህን ያክል ፈር ይሆንን? የክፎች ግንኙነት ቅድስ ሆነ እንዴ? የእኛ ዜግነታዊ ግንኙነት ደግሞ እኩስ የሆነበት ምክንያት ምንድን ነው? ምን ነው ነገሩ? ተገለባበጠ። ክፉውን መቃወም ክፋት ከሆነ ከክፎች ጋር ካልተባበርን ወዮልን ነው ማለት ነውን? እንዴ እኛ ምን ውስጥ ነው ያለነው? ክፎች ያሸነፈውን ፌዴራል መንግስትን መታዘዝ ብቻ ሳይሆን አብረን ሰርተን ራሳችንና ህዝባችንን ነጻ እናውጣ። እስኪ ከዚህ ውጭ ምን ይሻላል? ንገሩኝ። ምንስ ይሻለናል? በአዲስ አበባ እና በሌሎች አካባቢዎች የምንኖር የትግራይ ተወላጆች ማንነታችን ሳይሆን ህወሓት ባሰረጸው ፖለቲካዊ ማንነት ምክንያት ከማዕከላዊ መንግስት በግልጽ መስራት እንድንፈራ ተደርገን ነበር። ታስረንም ነበረ። ያኔ አንድ የትግራይ ነጻ ማህበር ከፌዴራል መንግስት ጋር የሚሰራ ስላልነበረ ብዙ ሰው ያለ ኃጢያቱ ታስሯል። በተቃራኒ በዚህ የፍርሃት ቆፈን ተይዘን የህወሓት ተላላኪዎች እንደፈለጉ በመሃል አዲስ አበባ ተደራጅተው ግጭት ሲጠምቁ፣ በእነሱ ምክንያት ሰርቶ የሚበላው ታታሪ ትግራዋይ ሲታሰር፣ ጉቦ ሲጠየቅ፣ ከፖለቲካ ነጻ ሆኖ የሚጠይቅ ግለሰብም ነጻ ማህበርም አልነበረም። ከፌዴራል መንግስት ጋር መስራታችን ወይም የራሳችን ማህበር ስብሰባ ማካሄዳችን እንደ የትግራይ ህዝብን መካድ ተደርጎ ሊታይ ይችላል የሚል ስጋት ነበረን። ህወሓት በስራዋ መካድ፣ መጠየፍ፣ አለመደገፍ፣ ገንዘብ አለማዋጣት የትግራይን ህዝብ መካድ ሳይሆን ስቃዩ ማሳጠር ነው ጀግንነትን ጭምር እንጂ ፋይን ሳምቲንግ ዶንት ሮ አዌይ ዋቲካን። የሚበላውን ቢያጡ የሚላሰውን አይጣሉ ያስቀምጡ እንደሚባለው። ሶስተኛ የተሳሳተ ትርክት ህወሓት በትግራይ ውስጥ እየተፈጸሙ ያሉትን ችግሮች በተመለከተ የተሳሳተ ትርክት በመጠቀም የራሱን አጀንዳ ለማራመድ ይሞክራል። ይህ ደግሞ ብዙዎችን ግራ ያጋባል፣ እውነትን እንዳናይ ያደርገናል። ህወሓት በትግራይ ጉዳይ የራሱን አጀንዳ ለማራመድ የተሳሳተ ትርክት ይጠቀማል። ይህንንም የሚያደርገው ችግሩን በማጋነን፣ ኃላፊነትን በማዞር፣ ራሱን እንደ ተጎጂ በማሳየት፣ እውነትን በማዛባትና የተደራጀ ፕሮፓጋንዳ በመጠቀም ነው። ህወሓት የሚደራጅባቸው መንገዶች እንደሚከተለው ላቅረብ። አንደኛ፣ ችግሩን በማጋነን ኤግዛጀሬቲንግ ዘ ፕሮብለም። ሁለተኛ፣ ኃላፊነትን በማዞር ሺፍቲንግ ብሌም። ለችግሩ ተጠያቂው የፌዴራል መንግስትና ሌሎች አካላት እንደሆኑ አድርጎ ማቅረብ። ለምሳሌ ጦርነቱ እንዲቀሰቀስ ያደረጉት የራሳቸውን ድርጊቶች በመደበቅ ፌዴራል መንግስት ጥቃት ፈጸመ በማለት ተቃውሞ ማሰማት። ሶስተኛ፣ መረጃን በመቆጣጠር። ህወሀት መረጃዎችን በመቆጣጠር ምን መረጃ እንደሚወጣና እንደማይወጣ ይወስናል። ይህም የራሳቸውን ትርክ ስለማጠናከር ይረዳቸዋል። ሌላው ሚዲያዎችን በመጠቀም የራሳቸውን ሚዲያዎች በመጠቀም የሐሰት መረጃዎችን ያሰራጫሉ። እንዲሁም በሌሎች ሚዲያዎች ላይ ጫና በመፍጠር የራሳቸውን አጀንዳ ያስፋፋሉ። ሌላው አክቲቪስቶችን በመጠቀም በዲያስፖራው ያሉ ደጋፊዎቻቸውና አክቲቪስቶቻቸው በመጠቀም የተሳሳተ መረጃን በማህበራዊ ሚዲያና በሌሎች መድረኮች ያሰራጫሉ። ዓለም አቀፍ ተቋማትንና መንግስታትን በማሳመን የህወሓትን አጀንዳ እንዲደግፉ ማድረግ። ይህም የፖለቲካ ድጋፍና የገንዘብ እርዳታ ለማግኘት ይጠቅማቸዋል። እናም በሀምሳ ዓመታት መሪነት ተመሳሳይ ጥፋት ያጠፋ ጓዶቹን የበላ ድርጅት በተለይ በአሁኑ ሰዓት ሁሉ አይነት ጥፋቱ አደባባይ ወጥቶ በተሰጣበት ጊዜ እኛም ጠጥ ብለናል። አራተኛ፣ የመከፋፈል ስልት ህወሓት የትግራይን ልጆች ለመከፋፈል የተለያዩ ስልቶችን ይጠቀማል። የጎሳማንነትን በመጠቀም የድሮ ታሪኮችን በማጣቀስ በመካከላችን አለመተማመን እንዲፈጠር ያደርጋል። ስልጣኑም የአንድ ቤተሰብ ነው፣ ልክ እንደ የሰሜን ኮሪያው ኪም ጆንግ ኡን። ለምሳሌ የቅርቡቱ ውስታ የጌታቸው ረዳ መፈንቅለ መንግስት የነሱ ቤተሰብ አባል ስላልሆነ ሲቃወማቸው ጌታቸው ረዳ መፈንቅለ መንግስት አድርገው ሊገድሉት ነበር የሚለውንም ጸምረንኛው ይህንንም የሚያደርገው በጎሳዎች መካከል ልዩነት በመፍጠር፣ ታሪካዊ ግጭቶችን በማጉላት፣ የሐሰት ወሬዎችን በማሰራጨትና ፍርሃትን በመጫር ነው። ዋናው ዓላማቸው መከፋፈልን በመፍጠር ቁጥጥራቸውን ማስቀጠል ነው። አንድነት ከሌለባቸው በቀላሉ ሊገዙልን ይችላሉ ብለው ያስባሉ። እንዲሁም ስልጣናቸውን ለዘላለም በቤተሰባቸው እጅ ለማቆየት ይፈልጋሉ። አምስተኛ ከህወሃት ውጭ ማሰብ እንደ እርግማን የህዋሃት አባል ሳንሆንም የህዋሃት ሰለባዎች ሆነናል። ከህዋሃት ውጭ መደራጀት እንደ እርግማን ተደርጎ መታየቱ ትልቅ ስህተት ነው። ማብቃትም አለበት። አስተሳሰብ መቀየር አለበት። ለዓመታት ሚሊዮኖች ወንድሞቻችንና እህቶቻችን የበላ የደም ነጋዴ መሆኑን ልብ እንበል። ይህ ምቹ ሁኔታ የተፈጠረላቸው የውስጣችን የኪም ጆንጉን መሪነት ስለምንፈራው ነው እንጂ ድርጅቱ የእንጨት ድስት ነው። እነዚህ ተግዳሮቶች ለመቋቋም የሚከተሉትን እርምጃዎች መውሰድ ያስፈልጋል ብዬ አስባለሁኝ። አንደኛ፣ ነጻ የሆነ ድርጅት መፍጠር ከህወሀት ተጽዕኖ ነጻ የሆነ የትግራይን ህዝብ የሚወክል አደረጃጀት መፍጠር ያስፈልጋል። ይህ ድርጅት የትግራይን ህዝብ ድምፅ የሚያስተጋባ ለፍትህና ለእኩልነት የሚታገል መሆን አለበት። ኢትዮጵያ ሙሉ ግዛቷ የጋራ ቤታችን ናት። መብታችንን ለማረጋገጥ ከዚህ 50 አመታት የእንጨት ድስት ከሆነ ድርጅት ራሳችንን ማራቅ አለብን። ሁለተኛ፣ እውነትን መጋፈጥ በትግራይ ውስጥ እየተፈጸሙ ያሉት እውነታዎችን በድፍረት መጋፈጥ አለብን። በህወሀት ፕሮፓጋንዳ ሳንታለል እውነቱን ተረድተን ለለውጥ መነሳት አለብን። ሶስተኛ፣ መደራጀት በየአካባቢያችን በትንንሽ ቡድኖች ተደራጅተን መወያየት፣ ሐሳቦችን መለዋወጥና መተባበር ይኖርብናል። ይህ የአንድነት መንፈስ የፍርሃት ግድግዳችንን እንድናፈርስ ይረዳናል። አራተኛ ድምጻችንን ማሰማት የሚዲያ አውታሮችን በመጠቀም የህዝብ ድምጽ የምናስተጋባበትን ፕላትፎርም መፍጠር ይኖርብናል። እስከ መቼ በአንድ ድርጅት ቁጥጥር ስር ገብተን ህዝባችንን ለሽያጭ እናጋለጣለን? ይብቃን። በተጨማሪም ነባር የሚዲያ አውታሮችን፣ የማኅበራዊ ሚዲያዎችን በመጠቀም ድምፃችንን ከፍ አድርገን ማሰማት አለብን። በትግራይ ያለው ሁኔታ እንዲሻሻል ፍትሕ እንዲሰፍን በየምንችለው መንገድ ጥረት ማድረግ አለብን። ውድ የትግራይ ልጆች አሁን ዝም ካልን ነገ የከፋ ነገር ሊገጥመን ይችላል። ሰንሰለቱን እንበጥስ፣ ለትግራይ ህዝብ ነጻነት እንቁም። ኢትዮጵያ የሁላችንም ናት። ውድ የሶሌዳ ሚዲያ አድማጭ ተመልካቾቻችን፣ መምህር አምደ ሀበሻ ህወሀት ለምን ሸዋን ያጣጥላል በማለት ያጋሩን አንድ አስደናቂ ጽሑፍ በቀጣይ ክፍል ወደ እናንተ እናቀርባለን። እስከዛው እንደተለመደው ሰብስክራይብ እያደረጋችሁ የሶለዳ ሚዲያ ቤተሰብ መሆን ላይክ፣ ሼር እያደረጋችሁ አጋርነታችሁን እንድታሳዩን ከወዲሁ በአክብሮት እንጠይቃለን። የዛሬው ዝግጅታችንን እዚህ ጋር አጠናቀቅን። ሰላም ለናንተ፣ ሰላም ለውዲቷ ኢትዮጵያ።